ሰላም ጠና ያስጥልን፣ ውድ ተመልካቾቻችን፣ እንደምን ቆያችሁ? ይህ የኢትዮጵያ አየር መንገድ የሚያዘጋጀው የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን የኢትዮጵያ አየር መንገድ አበይት የስራ ክፍሎች መካከል አንዱ የሆነውን የአውሮፕላን ጥገና ክፍል ኤም አር ኦ ወይም ሜንተናንስ ሪፔር ኦቨሮል አሰራር ምን እንደሚመስል ልናስቃኛችሁ ወደናል። በዚህ ዝግጅታችን የአየር መንገዱ የአውሮፕላን ጥገና አገልግሎት ክፍል ክንውኖች ምን መልክ እንዳላቸው አጠር ያለ ገለጻ ሊሰጡን በኢትዮጵያ አየር መንገድ የአውሮፕላን ምህንድስናና ጥገና ፕላኒንግ ክፍል ዳይሬክተር የሆኑትን አቶ ጎበና ሁሉቃ እዚህ አጠገብ ይገኛሉ። ሰላም አቶ ጎበና። ሰላም እዚህ ስለመጡ ከልብ እያመሰገንኩኝ፣ እንደው በአጠቃላይ ኤም አር ኦ ወይም የጥገና ክፍላችን ምን ይመስላል የሚለውን ገለጻ ቢሰጡን። በጣም አመሰግናለሁ። እንግዲህ ያው ጥገና ወይ ደግሞ ሜንቴናንስ የምንለው ለአውሮፕላን ሁሉም ነገር ነው ማለት ይቻላል። አውሮፕላን ስመረት ወይ ደግሞ ዲዛይን ሲደረግ ሚኒመም ዲዛይን ሰርቪስ ላይፍ ይኖረዋል እና ይሄ እንግዲህ ስንት ዘመን ያገለግላል የሚል ከመመረቱ በፊት በዲዛይኑ ጊዜ የሚቀመጥ ነው። ይህ እንግዲህ ይሄ የበረራ ዘመኑ ሃያም ሰላሳ ዓመት ሊሆን ይችላል። እንግዲህ ይሄ ሃያም ሰላሳም ዓመት በጤናማ ሆነው ሳይበላሽና መንገደኞችም ሆነ ካርጎ ሳያጉላላ ኦፕሬት ማድረግ እንዲችል ጥገና ክፍል አስፈላጊ ነው ማለት ነው። በዚህ መሰረት የእኛም ጥገና ክፍል እንደ የአየር መንገድ ጀርባ አጥንት ወይ ደግሞ ባግቦን እንደመሆኑ መጠን ዛሬ ላይ ልዩ ልዩ ጥገናዎችን ለኢትዮጵያ አየር መንገድ አውሮፕላኖችና እንዲሁም ደግሞ ለሦስተኛ ወገን ወይ ደግሞ ሰርድ ፓርቲ ከስተመር ለምንለው ልዩ ልዩ ጥገና ይሰጣል። እንግዲህ እነዚህ የሚሰጣቸው ጥገናዎች አውሮፕላን ሴፍ ሪሊየብል ዲፔንደብል እና በሚፈለገው ሳት ላይ ኤርወርዚ ወይ ደግሞ ሁሌ ለበረራ ዝግጁ የሆነ አውሮፕላን እንዲሆነ ነው ማለት ነው። የኢትዮጵያ አየር መንገድ የጥገና ክፍላችን ፕሮፊት ሴንተር የምንለው ወይም አንዱ የገቢ ማስገኛ ክፍል ነው የሚሆነው። እና ከተለያዩ ሀገሮች እያመጣችሁ አውሮፕላኖችን እንደምጠግኑ እናውቃለን። ገቢ ከማስመን ከማግኘት ከማመንጨት አኳያ ምን የምትሰሩት አለ? ምናልባት ለስንት ሀገሮችስ ጥገና እየሰጣችሁ እንደሆነ አብረው ይገልጹልን። የተለያዩ ጥገና አገልግሎቶችን እየሰጠና ያለ ነው። ዛሬ ላይ የአፍሪካ የሚድል ኢስት፣ አልፎ አልፎ ደግሞ ወደ አያሳ ሪጅስተርድ የሆኑ ወይ ደግሞ ኢዩ ሪጅስተርድ የሆኑ አውሮፕላኖቹንም ጥገና እየሰጠን እንገኛለን። ከአውሮፓ የሚመጡትን ማለት ነው። የአፍሪካ ግላትም አገራትም ሆኖ ኢዩ ሪጅስተርድ የሆኑ አውሮፕላኖች ይኖራሉ። ያ ማለት አዘ ሴም ታይም ከዩሮፕም ቢመጡ የአያሳ አፕሩቫል አፕሩቭድ ሜንተናንስ ኦርጋናይዜሽን ወይ ደግሞ ጥገና ድርጅት አለን ማለት ነው። ስለዚህ ዛሬ ላይ ቢያንስ ከ32 በላይ አፕሮቭድ ምንቴን አፕሩቫል አለን ከተለያዩ 32 አገራት ማለት ነው እና ዛሬ ላይ ከጁላይ ወይ ደግሞ ከሀምሌ ጀምረን ብናስ ብናስበ ዛሬ ከናሮ ቦዲ ወይ ደግሞ አነስተኛ ከሚባሉ አውሮፕላኖች እስከ ሞደርን ፍሊት ወይ ደግሞ እስከ ዋይድ ቦዲ አውሮፕላኖች ከአርባ በላይ ጥገናዎችን ሰርተናል ማለት ነው እዚህ ላይ ደግሞ ተመጣጣኝ የሆነ ገቢ በኤርፍሬም ጥገና በኢንጂን በኮምፖነንቶቹን እያገኘን ነው ማለት ነው። ይሄ ማለት እንግዲህ ለአየር መንገዳችንም እንዲሁም ደግሞ እንደ ሀገር እንደ ውጭ ምንዛሬ ምንጭ ቀላል የሚባል እያስገኘልን ነው ማለት ነው። እውነት ነው። ሌላው ደግሞ እንግዲህ ከኮቪድ ጋርም በተገናኘ ይሆናል፣ ከኮቪድ ውጭም ሊሆን ይችላል። መጀመሪያ ግን የሰማሁት ያኔ ስለነበረ ነው ኮቪድን ዛሬ ያነሳሁት። የአውሮፕላን የመንገደኞቹን አውሮፕላን ወንበሮቹን ሁሉ አውጥተን ወደ ካርጎ ቀይረናቸው በጊዜው በጣም ሰፊ ግልጋሎት ሰተን ነበር። እስካሁን ድረስ እንመሰገንበታለን። ከእሱ ጋር በተገናኘ ደግሞ ዘመናዊ የሆኑ ነገሮች እየሰራችሁ ሰምቻለሁ። እንደው ከአፍሪካም ቀዳማዊ እንደሆንን ምናልባት ዓለም ላይ የሚቀድሙን ሀገሮች እንዳሉ እስቲ እሱን ጠቅሰው አንድ ላይ እያዋየውን የመንገደኛ መመላለሻ እየቀነሰ ሲመጣ ወይ ደግሞ የተለያዩ ሀገራት በጣም ሀገራቶቹ ቦርደራቸውን ሲዘጉ ደግሞ በሌላ መንገድ ይዞ የመጣ አንድ ኦፖርቹኒቲ የሜዲካል ኢኩዊፕመንቶቹን ለኮቪድ የሚሆኑትን ለማመላለሻ እንዲሆነን የህክምና ቁሳቁሶችን በትክክል እሱን አድሬስ ለማድረግ ምንድነው ያደረግ ነው። በአጠቃላይ ካሜራቾቹ ጋር እየተነጋገር በእኛ በውጭ እንጂ በውስጣዊ ኢንጂነሪንግ ወይ ደግሞ በመንዲስና ክፍል መታየት ያለባችሁን የቴክኒካል ሴናሪዎችን እያየን ያኑላ ሲት አውጥተን ምንም አውሮፕላኑ ባላንሱን ሳይስት ያኑላ እቃ ማጓጓ አስችለናል ማለት ነው። ፔንታን ጋር የምንለው በጣም በዘመናዊነቱና ሰስተናብሊቲ እንዴት ነው ከአካባቢ ከባቢ ጥበቃ ጋር በተገናኘ ፔንታን ጋር የምንለው አለ። አውሮፕላኖቻችን ቀለም የሚቀቡበት በጣም የምንኮራበት ለዓለምም ለኢኮኖሚም ሁሉም አስተዋጽኦ እያደረገ ያለ ነገር ነው። እዛ ላይ 787 ለመጀመሪያ ጊዜ ስትቀባ ተመልክተን ነበረ። ምንድን ነው ልዩ ያረጋት? ሁሌ የምንቀባለን ቀለም አሁን ምንድን ነው አዲስ ነገር ያመጣችሁት? እንግዲህ እንዳልሹው ቆየት ያሉ አውሮፕላኖቻችን ላይ ወይ ደግሞ አካላዊ ወይ ደግሞ ኤክስተርናል ቦዲ ወይ ደግሞ ውጫዊ አካል የአውሮፕላን ሁሌ መቀባት መቻል ይኖርበታል። እሱ ላይ ሁሌ የመቀባት የካፓቢሊቲ ኦልሬዲ ያለን ኢንተርናል ካፓቢሊቲ በቆየ ይኖረናል። ዛሬ ላይ ደግሞ ምንድን ነው በአድቫንስድ ኮምፖሳይት ቢውልድ የተደረጉ ወይ ደግሞ የተገነቡ አውሮፕላኖቻችንን እንዲሁ በዛኛው መልክ ሳይሆን በተለየ መንገድ መቀባት ያለበት መታሰቢ ያለበት እንደመሆኑ መጠን እሱ ላይ የቦይንግ 787 እና የኤርባስ 350 ፕላኑ ፕላናችን ውስጥ አስገብተን በፕሮጀክት ይዘን አንዱን ጨርሰን አንዱን እየሰራን ነው የምንገኘው። በአብዛኛው የአሉሚኒየም ስለነበሩ ይሄኛው ከአሉሚኒየም ውጭ ስለሆነ አሁን ያሉት 787 አቀባቢ ላይ ነበር፣ እስከዛሬ ድረስ አልነበረም። አሁን ግን የውስጥ አካላችንን የውስጥ ብቃታችንን አገንብተን አጎልብተን ነው አጎልብተ ነው የራሳችንን መቀባት ችለናል ማለት ነው። በጣም ወርቅ ነገር ነው። ይህን ታዲያ እንዴት ነው ወደ ሌሎች ኤርላይኖችም ለሌሎች አየር መንገዶችም የመሸጥ ሀሳብ አላችሁ እያመጣችሁ የመቀባት እንግዲህ አሁን እዚህ ላይ ያሳደግነው አውሮፕላኑን በመቀባትን በተጨማሪ ቴክኒሽያኖቻችን የፔንት ኤክስፐርቶቻችን ስኪልድ ሆኖበታል ሙያ አገኝቶበታል እኛም ዘስቴት ኦፍ ዘአርት የሆነ የፔንት ፋሲሊቲ አለን እሱ ጋር ተያይዞ ቦይንግም በኤርባስም እንግዲህ ሌሎች ከስተመሮች እነሱን አፕሮች እያደረገ ወይ ደግሞ ኤርባስንም ሆነ ቦይንግ እየቀረቡ የእኛን እንደተመራጭ እያቀረቡላቸው ነው በሱ መሰረትም እንግዲህ እቅዶች አሉን እሱን እንግዲህ እንደ የመጣታቸው እሱንም እየሰራን እንግዲህ ገቢውንም እያስገኘን ስራዎቻችን እንቀጥላለን ማለት ነው። ከማስፋፋት ከማዘመን አኳያ ምን እያደረጋችሁ ነው? ዛሬ ላይ ብዙ በሲኒየር ማኔጅመንት ፎሎ አፕ እየተሰሩ ያሉ በቅርበት ክትትል ኢንክሉዲንግ አር ኤርላይን ግሩፕ ሲ ፎሎ እያደረጉ ያሉት ወደ ሰባተኛ አንጋር በጥሩ ሁኔታ ላይ ያለው እያለቀ ነው ያለው። እንደዛውም ደግሞ የኮምፖኔንት ሜንቴናንስ ኮምፕሌክስ በትልቁ ሁኔታ በሚገርም እንግዲህ በቅርብ እንግዲህ ይመረቃል ወይ እናስባለን። እንደዛውም ምንድን ነው የፉሊ ኦቶሜትድ የሆነ የኤርክራፍት መለዋወጫ ዌርሀውስ እሱም ተገንብቶ ኦልሞስት ማለቅ ላይ ነው የሚገኘው እና እንዲሁ እንጂ መንቴናንሶቹም እንደዛው ሁሉም እየተስፋፋ ይቀጥላል ማለት ነው። በጣም በጣም በጣም ከልብ አመሰግናለሁ። እንግዲህ ሰዓት ነው የገደበን እንጂ ብዙ አዳዲስ ዘመናዊ ነገሮች እየሰራችሁ እንደሆነ አውቃለሁ። አቶ ጎበና ሁልቃ እዚህ ድረስ መጥተው ይህን የመሰለ ሙያዊ ማብራሪያ ስለሰጡን እጅግ ከልብ አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾቻችን የዛሬው ዝግጅታችን በዚሁ አበቃን። ማንኛውም ጥቆማና አስተያየታችሁን በኢሜይል አድረሳችን ኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም ወይም በማህበራዊ ትስስር ገጾቻችን ይላኩልን። በስልክ ቁጥራችንም 0115174913 ወይም 8165 ይደውሉልን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ ፕሮግራም እንጠብቃችኋለን። ጤና